የተወዳጇ ዘማሪት የምስራች ስምኦን ሽኝት ነገ ጠዋት አራት ሰዓት ላይ በዩጎ ቤተ ክርስቲያን ይከናወናል። የቤተ ክርስቲያን መሪዎች፣ መጋቢዎች፣ ሽማግሌዎች፣ ዘማሪያን፣ ወዳጅ ዘመድ፣ ቤተሰብ እንዲሁም ጓደኞቿ፣ የዘማሪት የምስራች ወዳጆች፣ የምትወዷት ቅዱሳን በሙሉ ተገኝታችሁ እንድትሸኙ በእግዚአብሔር ፍቅር እንጋብዛለን። የሽኝት ስነ ስርአቱ የሚደረገው በዩጎ ቤተ ክርስቲያን ይሆናል። ይህ ሽኝት ፕሮግራም ደግሞ በቀጥታ ስርጭት በክርስቲያን ቲዩብና በአክሊሉ ተስፋዬ የቲክታክ አካውንት የሚተላለፍ ይሆናል። እግዚአብሔር ይባርካችሁ። የሚያም ልጣናለች ወደ አገለገለችው ወደምትወደው ጌታ ይሄዳለች። መላው የኢትዮጵያ ሕዝብ ክርስቲያኖች፣ የጸለያችሁላት፣ የተረባረባችሁላት እግዚአብሔር አምላክ መጽናናትን ያደርግላችሁ። እግዚአብሔር የወደደውን አደረገ። ጌታ መንፈስ ቅዱስ ልባችሁን ይደግፍ ያድርገውና አሁን ነገ ወደ ጌታ ልትሄጂ ነው ብትባይ እና ዛሬ የመጨረሻውን አገልግሎት ቢኖርሽ የትኛውን መዝሙር በምን አይነት ኤነርጂ ትዘምሪዋለሽ? የፊተኛው ሰማይ ደግሞ እንደገና ጤና ይስጥልኝ ቤተሰቦቻችን፣ ይህ የማራናታ ቲዩብ ቻናላችን ነው። አዳዲስና ወቅታዊ የሆኑ ጉዳዮችን ይዘን መተናል። እስከ መረጃው ፍጻሜ ድረስ አብራችሁን ቆዩ። የኔ ጌታ፣ የኔ ውበት፣ የኔ ፍቅር፣ የኔ ናፍቆት፣ የኔ ሞገስ፣ የኔ

አድርገውና አሁን ነገ ወደ ጌታ ልትሄጂ ነው ብትባይ እና ዛሬ የመጨረሻውን አገልግሎት ቢኖርሽ የትኛውን መዝሙር በምን አይነት ኤነርጂ ተዘምሪዋለሽ? አይበለውና መድኃኒያለም ያው ረጅም ዓመት ዕድሜ ያጠግብሽ እና ነገ ወደ ጌታ ልትሰበሰቢ ነው እና ዛሬ ግን አገልግሎት አለሽ፣ የትኛውን መዝሙር በምን አይነት ኤነርጂ ትዘምራለሽ? በጣም በቃ የመጨረሻውን አገልግሎትሽ ቀን ላይ እና በጣም በቃ ይህንን መዝሙር ነው ዛሬ መርጬ ጉባኤው ጋር በዚህን ያህል ኤነርጂ የምዘምረው። ምች በጣም ብዙ መዝሙሮች አሉ ከዛ ውስጥ በጣም ከነቁጥሩ የሚነካሽ ያህና ተክሌ ምን የሚለው ሀብተ ሰማይ ከነስሙ አረ አይመስላችሁ? ማንም ሊረዳው የማይችል የነፍስ ድካም አጠገቦችሽ ሰዎች አሉ፣ ቤተሰብ አለ፣ ወንድም እህት አለ፣ ጓደኛ አለ። ይስቃሉ፣ ይጫወታሉ፣ ይበላሉ፣ ይጠጣሉ፣ ይገባሉ፣ ይወጣሉ። አንቺ ግን ነፍስሽ ደክማለች። አንተ ግን ነፍስ ደክሟል። ማንም ሰው ባይተዌ ከገጠመ ውድቀት በላይ ከፍተኛ ጉዳት የሚፈጥርብህ ማንም ሊረዳው የማይችል የነፍስ ድካም ውስጥ ሲኖር ነው። ከዛስ ማንም ሊረዳው በማይችል የነፍስ ድካም ነገን በመጥላት ዛሬ ለመኖር አቅም ማጣት ነው። ተስፋ መቁረጥ ዛሬን ለመኖር አቅም ማጣት ብዙ ሰው ነገ ለመኖር አይፈልግም ዛሬ ለመኖር ደግሞ አቅም የለው ቢሞት ነው የሚፈልግም አንድ አይነት ህይወት ሰልችቶት በተስፋ መቁረጥ ጊዜ ጻፍ በተስፋ መቁረጥ ጊዜ በፍጹም እላህ ትጋባ አትድረቅ በቃ ምንም አልተሰማኝም። ይሞኬ ሶኬ ምናምን አትበል። በቃ የስ አክሴፕትድ በቃ አትድረቅ። እላህ አትጋባ፣ ከማንም ጋር እላህ አትጋባ፣ ደግሞ አትድረቅ። ሀገር ለቃ አትጥፋ፣ ራስህንም አታጥፋ። ምክንያቶች እና ሰበብም አታብዛ፣ አትዘርዝር፣ አታብዛ። ምክንያቶች እና ሰበብም አደርድር አያደርግልህም። በቃ የምትደረድረው ምክንያት ትኔ ኮ ምናምን እያለሽ የምትደረድሪው ምክንያት ምንም አያደርግልሽ። መስሪያ ቤቱ ነው ዘመዶቼ ናቸው አጎቴ ነው አክስቴ ነች ኤክስ ገርል ፍሬንድ ኤክስ ቦይ ፍሬንድ አትደርድር። መንግስት ነው ምን አትበል። በቃ ተወሱ አታብዛ። ኢየሱስን፣ ከባድ ነው በጣም በእውነት። በጣም ነው የምወደው ኢየሱስን። መውደድ ብቻ ሳይሆን እንጃ እንግዲህ ቃልም የለኝም። ህይወቴ ነው ኢየሱስ፣ ለኔ ህይወቴ ነው። በጣም ነው የምወደው ለእኔ ብሎ የከፈለውን ዋጋ ነው ብዙ ጊዜ የማስበው፣ ሁሌ የማስበው ስለ እኔ የከፈለውን ክፍያ የተሰቃየውን ሲቃ ያስበዋለሁ። ኢየሱስ ማንም ሰው ሬዚስት እኮ ሊያደርገው አይችልም። ሁሉም ሊገባኝ አይችልም እኔ የተከፈለልኝ ክፍያ። ከዛ ሁሉ ውስጥ ግን ብልጭተዋ ስፓርክ የምታደርግ አይነት ላይት ናት እኮ የምትገባል እንጂ ለመሰብሰብም ለማወቅም በጣም ጥልቅ ነው። አምላክ ሰው ሆኖ ቀጥሎ በመስቀል ላይ እርቃኑን ተሰቅሎ ያ ሁሉ ሽራፍ ላይ ወርዶ ተቦጫጭቆ ሰውነቱ በጦር ወግተውት ደሙ ፈሶ አልቆ ቆዳው አጥንቱ ላይ ተጣብቆ ተለጥፎ ዓይኑን መግለጥ እስኪያቅተው በደም ተነክሮ እዛ በየመንገዱ እየጎተቱት እየወደቀ እየተነሳ ደም የነካው ሰውነቱ ሁሉ በዛ አቧራ ተያይዞ ዝም ብለህ እኮ ማየት ነው። ዝም ብለህ ቪዥዋላይዝ እኮ ማድረግ፣ ማንም ሰው ሊሆንልኝ አይችልም። አይችልም፣ ሊያደርግልኝ ፈቃደኛም አይደለም ማንም ሰው። ኢየሱስ እኔን ለማዳን የሄደውን አንድ መንገድ ሳስብ ሬዚስት አላደረገውም። እኔ እኔ ወንጌላትን ደጋግም ያነባለሁ። ወንጌላትን የማነባው የኢየሱስ ታሪክ ነው። የኢየሱስ ታሪክ ኢየሱስ ነው ግልጽ ኢምፐርሰን ሂስቶሪካል ጂሰስ አለ ወክ አረገ እንትን ከተማ ገባ በንትን በኩል አለፈ አምላክ የዘላለም አምላክ ሰው ሆኖ መሃላችን አድሯ ማይጋድ ኢየሱስን የመጨበጥ እድል የነበራቸው ሰዎች ነበሩ መንገድ ላይ ኢየሱስ ቆሞ እያስተማረ እጁን እላያቸው ላይ የሚያስቀምጥባቸው ሰዎች ነበሩና ማይጋድ ምን ማለት ነው አላወቁትም ግን ብዙዎቹ እና የኢየሱስን እጅ አስበዋለሁ። እንዲህ አሁን ሲያርፍ ላይ ነህ፣ በአካል በስጋ አብሮህ እየኖረ እና እነ ጴጥሮስ እንዴት አያብዱም? እንዴት አያብድም ጴጥሮስ? ዮሐንስ እንዴት እንዴት አያብድም? ጳውሎስ እንዳበደ ሰው እንዴት አይሆንም? ኖርማል የምንሆነው ስላላወቅ ነው እንጂ ከመወደድም አልፎ እምልህ መውደዱ ልክ ሊያሳጣህ ይችላል። ሰው አይቶ ሊታዘብ ይችላል። ኢየሱስን መውደድ ሌላ ርዕስ የለህም እኮ አይደለም እኮ የሚለህ ሲጀመር እሱማ ጥያቄም አይደለም ሌላ ርዕስም አይኖርህም። አኗኗ አኗኗርህ ሊቀየር ይችላል። ሰው ክብር ብሎ የሚይዘው ነገር ለአንተ ውርደት ሊሆን ይችላል። ሰው ውርደት ነው የሚለው ነገር አንተ ለጌታ ብለህ ክብር ነው ልትሎ ትችላለህ። እብድ ብንባል ለጌታ ድል ያሉት እንዳበደ ሰው ያደረጋቸው እኮ ፍቅሩ እኮ ነው። በቃ አዩት። ወደዱት እና ሁሌም መለምነው አንዱ ልመና እሱ ነው። መንፈስ ቅዱስን እንደገና ኢየሱስን ግለጥልኝ፣ እንደገና ኢየሱስን ግለጥልኝ፣ እንደገና በጣም ነው የምወደው። ግን ደግሞ ሌላም ደግሞ የሚኮን ነገር ደግሞ ካለ እንድንሆን ላለሁ ገና ገናንና ና ገብቶኛል። የገባኝ ነገር አለኮ ገብቶኛል። እሱ ነው እንደዚህ የሚያደርገኝ እሱ ነው በየስቴጁ በየመንገዱ በተቀመጥኩበት ቦታ ሁሉ፣ እኔ ሰዎች ሳገኝ ስለ ኢየሱስ ነው የማወራው። ሰዎች ኢየሱስ ብለው ምንም ነገር ካወሩኝ ይሰማሉ አርጉኛል እኮ ገብቶኛል፣ የሆነ ነገር። ግን አይደለም እንደዚህ ብቻ አይደለም፣ ሌላም ደግሞ ሌላም ደግሞ አለ። አበዱ እኮ እብድ እብድ እኮ ሊትራሊ እኮ እብድ አሏቸው። ጳውሎስን እኮ በህብረተሰባችን መካከል በሽታ ነው አሉት እኮ፣ ሊትራሊ በሽታ ነው አሉት። እንደዚህ እያልከው ጳውሎስ ስብከት ስለ ኢየሱስ ይነግርሃል። ደግሞ እንደዚህ እያልከው የሆነ ሰው ሁሉም ይሻማለትን ነገር ጉድፍ ሲሉ እንዴት ሲሉት ወደር ከሌለው ከጌታ ከኢየሱስ ክርስቶስ መገለጥ ጋር ይል ኢየሱስ ገብቶኛል ብቻ ኳ ለሚለው ወደር የለውም ኢየሱስ ይላል። እና በጣም ነው የምወደው ኢየሱስን ግን ደግሞ እንደገና ጨምሮ ደግሞ እንዲገልጥልኝ ደግሞ ልመናኝ ነው እርሱንና አይደል ክርስቶስንና የትንሣኤውን ኃይል እንዳውቃለ ጳውሎስ ያ እሷን ደብዳቤ ከመጻፉ በፊት 12 ተጽፏል። ሮሜ፣ ኤፌሶን፣ ቆላሲያስ በጣም ግዙፍ ግዙፍ ከዛ በፊት የተጻፉ ያንሉ እውቀትም የሚያቅሰው በጣም ብዙ ሶስተኛ ሰማይ ምናምን ምንላቸው ኤክስፔሪያንሶች በሙሉ የነበረው ሰውዬ ወደ ጌታ ልሄዱ ሁለት ዓመት ነው ሲቀረው ቆሞ ምንድን ነው ጸሎት ሲሉት ክርስቶስን እንዳውቅ እና ተወደዋለሁኝ። በጣም ወደዋለሁ። ይሄ ስለሆነ መልሱ ሌላ ቢኖር ጥሩ ነበር ግን፣ በጣም ወደዋለሁ። ግን ደግሞ እኔ ብቻ ሳልሆን ለብዙ ወጣት የምጸልየው ጸሎት በክርስቶስ ፍቅር ተነክተን ዝርክርክ መንገድ ላይ እንዲህ የሚያይ ሰው እስኪያቀብ ማለት ነው። እንዲህ ምንም ሳሰብከው እንዲህ የሚያይ ሰው ኢየሱስን ይወደዋል እስኪልህ ፊት ላይ እስኪመጣ ማለት ነው። ስጋና ደማችን ላይ እስኪወጣ ድረስ መንፈስ ቅዱስ እንደዛ እንዲያደርገን ሁሉ ይልመናይ ነው። ተስፋ አደርጋለሁ። ተመልሶ ነው ምን ሞተው ብዬ ተስፋ አደርጋለሁ። ይሄንን ምድራችን ላይ አይተን እናንቀላፋለን ወይ ጌታ ይመጣል ብዬ በጣም ተስፋ አደርጋለሁ። ኢየሱስን ወደዋለሁ። በጣም ውድ ተከታታዮቻችን፣ በተከታታይ የምንለቃቸውን ቪዲዮዎች እንዲደርሱት ላይክ፣ ሼር እና ሰብስክራይብ ያደረጉ ቤተሰብ እንዲሆኑም ጋብዘኖታል። ቸርት ሰብት